የምትሰማውንና የምታየውን ነገር አስተካክል፣ ነው የምታየውንና የምትሰማውን ካስተካከል የምታስበውም የተስተካከለ ይሆናል። እምታስበው ከተስተካከለ የምሠራው ይስተካከላል። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። የምታየውን ሰው ጠልተህ እማታየውን እግዚአብሔር እንወደዋለሁ ብትል አንተ ሐሰተኛ ነህ። ትልልቅ ትምህርት እንድንማር አንበቡ። ማወቅ አለባቸው ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለኛ ነው፣ የሕይወታችን መዝገብ ነውና አነቡ እንደ አቅሙ እንደ አቅሙ ሰጠው የሚለው ምንድነው? የሚያስደንቀው የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ክርስቶስ ለመንግሥተ ሰማያት መስጠትና ሲኦን ለመስደት ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለ ይተርጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር ባለህ ነገር ምን ሰራህበት ነው። በሌላ አትጠየቅበትም። የያስካት ነገር ግን ጫማ ሰፊ ከወንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት። የባጃጅ ሹፌር ከወንክ በባጃጅ ሹፌርነት ይጠይቃል። ፖሊስ ከወንክ በፖሊስነት ይጠይቃል። በሌለህ ነገር አይቄስ ብትሆን ኑሮ መነኩሴ ብትሆን ኑሮ ባይታዊ ብትሆን ኑሮ ዋሻ ብትቀመጥ ኑሮ፣ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸት ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰክ እኔን አርገ ካልሸጥክበት ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግሥተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ። በአቅማችን መንግሥተ ሰማያትን ለክቶ የሚሰጥ ደግ አምላክ፣ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ እኔንም እንዳቅሙ ገብረ ስላሴንም እንዳቅሙ ሁለተ ስላሴንም እንዳቅሙ ማንንም እንዳቅሙ ነው ክርስቶስ። ያላቅሙ ያልዘራውን አያጭድም። እንዲሁም ያልዘራውን ካጨደም ሌላ ነው የሚያጭደው፣ እሱን እነግራቸዋለሁ በኋላ። ክርስቶስ ያልዘራውን አያጭድም፣ ያላቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው አንድ። ይሄን ያዙ። ሁለተኛ ለሁሉም እንደ አቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት። ይህን ማወቅ አለባቸው። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው። መክሊት መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ ዲናር ይቅርታ፣ አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል፣ በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ ወቄት አንድ መክሊት ሺህ ሰባት መቶ ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው ወቄት ይሄ ነው አይደል? አታውቁም። ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኛል። እናቶቻችን አንድ ወቄት አሻቦ አበድርኝ ይላል። እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት አንድ ቁንጥር ሻቦ ተዋውሰው ጫውናው አሻቦችን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም አፍረትም የለም። ድሮ ልህነት አያሳፍር ምን የለም እንደዚህ ነው የሚኖሩት ተደጋግፎ። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬን የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አሁን። በእርግጥ በእርግጥ በእርግጥ በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ። ትሰራላችሁ እዚህ ላይ ስሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ሰው ዝም ብሎ ሰነፍ አደለ። እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስዬው ነው አባ እንዲሁ መክሊት የንገር ኔ ምናውቅልለሁ መክሊት የሚባለው አምስቱ መጽሐፍ ነው። ጌተ ይሄንን ስሰራ መክሊትህን ታውቃለ። አምስቱን ከሠራ እንጂ ጠንቋይ ነኝ እንዴ እኔ ማውቅ ሲጀምር። ጠንቋይስ ያውቃል እንዴ የውሸት ያውቃል። በርግጥ፣ በነገራችሁ ላይ አጋንንት ያውቃል አንጋ አጋንንት የተደረገን ነገር ያውቃል። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች? አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል እንዴ ታውቃለች። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ንገራቸው። ሳተላይት በጣም ፈጣን ነው። እንግዲህ አይደለም ፈጣን፣ አይደለም ፈጣን አይደለም ወይ? በጣም ግሩም ሳተላይት በጣም ፈጣን ከሆነ አሁን እዚህ እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ፣ አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ልንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ ዓይኔን ጭፍን፣ አንድ የቶሎ ዓይናችሁን ጭፍን ግልጥ አርጉት፣ ቶሎ በቃ ቶሎ ማለት ነው። አሁን እንደሱ እስከምታደርጉ ድረስ ከሰባቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ። ከውሃው ቀጥሎ እሳት አለ። ከእሳቱ ቀጥሎ ነፋስ አለ። ከነፋስ ቀጥሎ በረባሮስ የሚባል ጨለማል ከዚያ ደርሶ መልሶ ሰባቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔ ነው። ስለዚህ ምን ያደረገ በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳል እንደ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገራ ሀገር ሳይፋጥራ ይባላል ይላል ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ። ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸው ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። ገንዘብ ምን ያረጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል፣ ትታከምበታለ፣ ቢርብ ትበላለ፣ ብትራቁ ትለብስበታለ፣ ከብረህበት ትኖራለ። ገንዘብ ኦሪት ምን ታደረገ? ለማቀብ ከኦሪተከ ትበል ከራሜ ከራሜከ፣ ኦሪትን ብትጠብቃት ድልብ የድልብ ድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ፣ የወይን ዘለላ በማይድህ ሞልቶ ይኖራል ይተርፋል። ወትሪይ እስከ ነሳልስ ወራብ ትውልድ ውሉ ደውሉ ድከ እስከ ሦስት እስከ አራት ትውልድ ድረስ ዕድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪድ ገንዘብ ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አእምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኢቲኤም የምታወጣው የተቆጠረ አስር ብር ነው የሚመስላችሁ ይሄ ገንዘብ ነው። አን ሀብት እንዲኖራችሁ፣ ጤና እንዲኖራችሁ ከፈልጋችሁ አስሩ ቃላትን መጠበቅ። ኢታምልክ ምልክ ባዕድ አምላክ ዘእንበሌየ፣ እኔ በቀር ሌላ አምላክ አታምልክ። በሐሰት አትመስክር። ሰንበትን አክብር። የባልንጀራህን ገንዘብ አትመኝ። ወደ ባልንጀራህ ሚስት አትሂድ። የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቈጥራችሁ ጽፋችሁ ሥሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጃ አንኳኩቶ ይመጣል። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ ሰውን መውደድ እንደ ራስ ሰውን መውደድ እንደማን እንደ ራስ ሰውን ስትወደው እንደ ራስ ይሄ ሰውን መውደድ ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ ሰው የእግዚአብሔር መልክ ስለሆነ ማለት እግዚአብሔር መልክ ነው ሰውን የሚወድ ሰው እግዚአብሔርን ይወዳል ሰውን የሚጠላ ሰው እግዚአብሔርን ይጠላል እሺ ገበሬያውን የሚቆፍረው ምንድን ነው ይቆፍራል ያርማል ይደግማል ለምን እንጀራ ስለሚወድ ነው ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታል። ዝናብ እየመታህ ትሸከማለህ፣ ፀሐይ እየመታህ ትሸከማለህ። ጭዱን ይሸከማል። አሁን በግብ በመጋቢት ፀሐይ ይመታው ገበሬ እኛ ቤት ቁጭ ብለን እየዋል። ለምን ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው ተኝተ ማደር ሌላ ነገር ነው። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት እግዚአብሔርን ማገልገል እግዚአብሔርን ማመን ማለት የሚወዱትን ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት ክርስትና ማለት። የመምረጥ ብቃት ያለው ሰው ነው ክርስቲያን ማለት መምረጥ የሚችል ይሄን ትቶ ይሄን የሚጸየፍ፣ የሚያጸይፈውን ትቶ እግዚአብሔርን መምረጥ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት ዝሙትና ንጽሕና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሩ እነዚህ ምርጫዎች ይቀርባሉ። ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው፣ ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍክ አንተ እግዚአብሔርን ወደሃል ማለት ነው። ሌላ አምስት መክሊት የተሰጠው ሁላችንም በሉ፣ ሁላችንም በሉ አቤት። አምስት መክሊት ማለት አምስት ህዋሳት በሉ። አምስት ማን ማን ናቸው? አይንሽ፣ ጆሮ ሌላ፣ አፍንጫ ሌላ፣ አፍ ሌላስ፣ እጅ እነዚህ ምን ይባላሉ? አምስት መክሊቶች ናቸው። አሁን መክሊት የለኝም የምትሉ እንግዲህ ይሄ ሁሉ እያላችሁ ነው። ይሄ ሁሉ እያለ ነው። መክሊት የለ እኔ እኮ ጸጋ ነው። ጌታ ጸጋህ አይንህ ነው። ጸጋህ ጆሮህ ነው ጦር ጠጋ አፍህ ነው። ጸጋ እጅህ ነው። በዚህ ከሠራህ መክሊት አለ። ባይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አርትጥር የምታደር አይን ላይ እኮ አሁን በአይናቹ አመት ዝም ብላችሁ እንዲሁ ድሃውኑ አንድ ሊቀ ጳጳስ አንዱን ልጅ እንዲሁ ምኑ ነው እማትማል ልጅ እርወኝ ስደነቁር ምን እየበላህ ደነቆርክ? አሉ ይባላል። እውነቴን እኮ ነው። መቼስ ለድንቁርና በልተን የምታደር አይደለም። ስደነቁር ምን እየበላህ ደነቆርክ እና አሁን አንድ ሰው ስራ አይኖረው መተዳደሪያ አይኖረው ቅጥር አይኖረው አመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት አይንህ ብቻ ይበቃሃል ማለት ቁጭ ብለህ ላይብረሪ አንድ አመት መጽሐፍ አነብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግሩሃል። ስለዚህ አይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም ቅጥር የለም ዲግሪ ከተመረከ አምስት ዓመት ነው፣ በጆሮ ስራ ሂድና ተማር። ዝም ብለህ አትወዝም አይ ተምሬ ነበር እያልክ አስፋልት ስታለፋቷል። ተማር ትምህርት ቤት ወይ የቄስ ትምህርት ቤትም ስማ ትምህርት ቤቶችን ተማሩ። ወግ ስሰሟል። ጆሮችሁን አታበላሹት፣ አፍክን አታበላሹ። ዝም ብለት አንብብበት። እጅን ስራ አላችሁ። ዘመዶች ስንት መክሊት? አምስት መክሊት። አምስት መክሊት አምስቱ ደግሞ ሌሎቹ ምንድናቸው ነው አምስት ያተረፉት አምስቱ አንደኛው ሴንስ ይባላል ሴንስ ታውቃላችሁ? አለ ስሜት ማለት ነው። ሴንስ ሁለተኛው ፐርሰፕሽን ይባላል። ሶስተኛው ኦፒኒየን ይባላል። አራተኛው ኢንተሌክት ይባላል። አምስተኛው ሪዝን ይባላል። እነዚህ አምስቱ ናቸው። ተርጉሟቸው እንግዲህ፣ እንግሊዝኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። አምስት መክሊት አምስት የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሴፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህና ምክንያታዊ ሁን፣ በእውቀት ተመራበት ምልከታ የውለት ሰው ሀሳብ የሚሰጠው ምን ሲናገ ምን ሲመራው ነው? ሴንስ ፐርሴፕሽንና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዲሳሳቱ የሚጠብቀው እንዳይሳሳቱ የሚጠብቀው ሪዝንና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና እውቀታዊ ከሆነ ስሜት ሰውየውን አያጠፋው። ያጠፈው በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋው። ስሜት እንዳያጠፋው ይል በደንብ ስሙ በሞቴ። አምስቱ የስሜት ሕዋሳት ለሴንስና ለፐርሰፕሽን ምን የሚሰጡ ናቸው? ግብዓት። ለምሳሌ ወጥ ይሰጥሃል፣ ምን ታደርጋለህ? ሴንስ ይሰጥሃል፣ የመብል ፍላጎት ያድርበሃል። ማለት ሽታው ነው ስለዚህ አምስቱን ትጠብቃለህ። አምስቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። እነዚህ ህዋሳተ ውስጥና ህዋሳተ አፋ ይባላሉ። አምስት የተሰጠው አምስት አተረፈ ማለት መክሊቱን አምስቱን የውጭን ህዋሱን ጠበቀ፣ አምስቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው በሉ፣ ሙሉ ሰው በሉ። ኧረ በሉ፣ እሺ፣ ሪዝነብል በሉ፣ ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን። አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ አምስቱ ግብዓቶች፣ በአይንህ የምታየው፣ በጆሮህ የምትሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው፣ በውስጥ ሪዝኔብል እንድትሆንና እንዳትሆን ይወስንሃል ነው። ስለዚህ የምትሰማውንና የምታየውን ነገር አስተካከል ነው። እምታየውንና የምትሰማውን ካስተካከልክ እምታስበውም የተስተካከለ ይሆናል። እምታስበው ከተስተካከለ የምሰራው ይስተካከላል። ከውስጥ ወደ ውጭ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ከውስጥ ውስጥ ሲረክስ በእጅ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምድ የጨረቃ ኦርቢታ ምህዋሯ እንደዚህ እየዞርን ነው የምንኖረው። በውጭ አሉ ተዋሳተ ለውስጥህ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚህ እንዳይሆን ውጩ የተቀደሰ ነገር የሚያ የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራሉ።